አሁን ምናያቸው ወንድሞች አሉ ከኔ ከፍ ያሉ እቅበት እምነት ላይ የሚሰሩ እና አሁን ላይ እነሱ የሚለቁት ቪዲዮ አለ ብዙ ምዕመናንን ከሌላ እምነት ወደዚህ ወደ ኦርቶዶክሳዊ እምነት እያጠመቁ እያስገቡ ነው እና ይህን ቪዲዮ በማይበሳት በሚመጣብኝ ኮመንት ላይ ስገባ፣ በጣም በተደጋጋሚ የማየው አንድ ቃል አለ እና ውስጥ የቀረ በተደጋጋሚ ሳይው ምን ይላል እነሱ ገድል ያብቡ እኛ እናጠምቃለን ይላል። እውነት ነው። እና ይህ ነገር ቢዘረዘር እስቲ አንድ ግጥም ይወጣዋል አልኩኝና የጻፍኩት አለ፣ እሱን ላንበብላችሁ። የእንቁራሪት ልጅ በእግሯ መሄድ ሳትችል መዘለል ትማራለች እንደሚል ተረቱ በቃሉ ሳያም ነው ገር ልታምራቱን ገብቶ መፈትፈቱ ትርጉም እንደሌለው ተደርቶ መተው ቆይ ማንን ገደለ ፎቶስ ያልበላችሁን ማከክሰራችሁ አይደለም። ግድ የለም ጆሮ ለሚሰጠን፣ መዳን በእምነት ነው ይህን እናውቃለን፣ እናሳውቃለን ስራቸው አይደለ እነሱ ገድል ያብቡ እኛ እናጠምቃለን። እንዲ እነሱማ እኮ ዛሬ ቅዱስ አባታችን ገብረ መንፈስ ቅዱስ ቁራውን መገቡ፣ አባ አረጋዊ ተራራ ለመውጣት በዘንዶ ተካቡ። የተክልዬ እግር በእልፍ ዓመታት ጸሎት ደክሞ ተሰበረ። ዮሐንስ አፈወርቅ የሴት አፍረ ስሙ በማርያም ከበረ። አቤት ቅሊት አቤት ጉድ! ይህን ስሙ ይህን ተረት። እንዲህ አይነት ጉድ አለ ከኦርቶዶክሶች በረት። አሉን ተናገሩን። ስንታሚ ጎረፈ ስንታሽ ሞር ተሰማነ ቆራ ያዘለ ቅን ተዘረፈ ዝም ከኛ ጎራ ለነሱ ሊመለስ ስራ ፈቶ ምጭ ያውቃል እልፍ የሚድን ነፍሳት አሉ እያስተማራቸው ሰብስቦ ያጠምቃል። እነሱ አድፈጠው በማያገባቸው ገብቶ ሲያጣጥሉት፣ እኛ ጊዜ የለንም ፍጹም ተጠምደናል። አምነን እንመለስ እንዳን በሚሉት ይልቁን ግን ስማኝ ገርል ጋር ስትደርስ ብዙ የዘለልከው ሰፊ ምራፍ አለ። ምን ያጣድፈሃል? መጀመሪያ እመን ለሱ ትደርሳለህ። በቤተ ክርስቲያን ቅዱሳት መጽሐፍት ተብሎ ቢጠሩ ለድነት መስፈርት ለእምነት መመስረቻ ተብሎ አልተሰሩም። እነሱን የማንበብ ብቸኛ ጥቅማቸው ለድነትህ ጽናት ለምግባር ድጋፍ ቁልፍ መላላቸው። ስለዚህ ውጪ ላይ ባላመነ ነፍስ ባልተረዳ አእምሮ መተቸቱን ትተህ ገባ ብትል ኖሮ ራስህን ዞረ ምን ሆኜ ነው ብለህ በታዘብከው ነበር። ግድ የለም አሁንም ቀን ደርሶ እስክትድን አክበረ፣ ተከበር አሻፈረን ካሉ ግን ፍርዱን ለሱ ትተን እኛ ስራችንን እንቀጥላለን። ቀን የሰጠው ድንጋይ ቅሉን እስኪሰብር እንጠብቃለን። ስራቸው አይደለም። እነሱ ገድል ያንብቡ እኛ እናጠ